ክርስትና የሚኖር ነገር ክርስትና ሲኖር ሌላው የሚያነበው ነው። ቅድም ባነበብኩት ላይ እናንተ የእኛ ደስታችን ናችሁ ያለ ሐዋርያው ጳውሎስ ይህን ነው እና መምህር ቃላዊት ያሰማለን። እኔ መሆነ ደስተኛ ነው አንዳንድ ጊዜ እንደነዚህ አይነቶቹ ሰዎች ሳንጠቀምባቸው በግርግር እናሳልፋለን እና በእንደዚህ አይነት ሁኔታ ላይ አንጠቀምባቸው፣ በስራ ሁኔታ ላይ ነው የምንጠቀም። ስለዚህ አባ በጣም ደስ ብሎኛል። ኮርች ቦታ አለው። እግዚአብሔር ያቆየው ጤና ደግሞ ይስጦት። ደግሞ ልክ እንግዲህ የአባ ተማሪዎች ከሆናችሁ ማለት ወንጌል የሚባለው ነገር ይሄ ይሄ ዝም ብሎ ሰምቶ እንትን ማለት አለ የሚኖር ነገር ስለሆነ፣ በነገራችን ላይ ለመነኮሳቱ እኛ ጳጳሳቱ እንቀርባቸዋለን። እድገት ሊመጡ ወደ እኛ ነው። እኛ ደግሞ እርዳታ ብንጠይቅ ወደ እነሱ ነው። ስለዚህ ባን እኛ እናከብራለን። አሁን ስላደረጉት ስላስተማሩን ትምህርት ሁሉ እግዚአብሔር ቃለወት ያሰማልን። እንግዲህ ከዚህ የሚቀጥለውን እኔ እንግዲህ እንዳጋጣሚ በስደት ነው ያለሁት ዛሬ እንዳሉት አባ መምህር ዛሬ ዓመት በፊት ለመምጣት ነበረ፣ በአንዳንድ ምክንያት አልቻልኩም። ቅድም ጳውሎስ ሐዋርያው ጳውሎስ በማለት እንደገለጸው በልብ ሳይሆን እ በልብ ሳይሆን በአካል ባለመገናኘታችን እንዳለው፣ ነገር ግን ከልቤ አንድ ቀን አልጠፋችሁም እንዳለው እስከዚህ ጊዜ ደርሷል። ይሄ ጊዜ ደግሞ የእግዚአብሔር ጊዜ አሁን ስለሆነ ሌላ አይደለም። ሌላ ነገር አይደለም፣ የኛም አይደለም። የእግዚአብሔር ጊዜ ይሄ ስለሆነ ነው። ለዚህ ጊዜ እናንተም በዚህ መልክት እንድታልፉ ስለሆነ ነው። ይሄንን ተቀብለና የእግዚአብሔር ጊዜ ግን አሁን እንዲሆን ደግሞ እንጸልያለን። ምንም አይደለም፣ የእናንተንም እርዳታ እንጠይቃለን። በጸሎቱ ናቸው፣ ሐዋርያው በዚህ በመልኩ አንዴ ጸልዩልን፣ የእግዚአብሔርን ቃል እንደ ቃሉ እና እንደ ሀሳቡ እንድናስተምር ጸልዩልን ያለው ነገር አለ። እናንተም በዚህ ያስፈልጋቸዋል። ስለዚህ ቀጥሎ ብፁዕ አባታችን አቡነ ጢሞቴዎስ አጠቃላይ የደረስንበትን ሀሳብ አጠር ባለመልኩ ይገልጹልናል እና ብፁዕነትዎ ደግሞ ለልጆቾ እችን ነገር እንዲያከናውኑ አንበትትና ጠይቃለው መድረኩን እና ለእግዚአብሔር መንፈስ ቅዱስ እሰጣለሁ።